ማአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የልሳትዩ ቤተሰቦች እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ይድረሳችሁ፣ አሜን። ከዚህ አስቀድሞ በነበረን የተለያዩ መጻሕፍቶችን እያነበብን ለእናንተ እያቀረብን የነበረ ሲሆን ዛሬም እንደተለመደው እመጓ የተባለውን በዶክተር አለማየሁ ዋሴ የተዘጋጀውን መጻሕፍት በተለያዩ ክፍለ ንባባት እየከፋፈልን የምናነብላችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በመጋበዝ ወደ ንባባችን እንሄዳለን። ምዕራፍ አንድ ቦሌ ዓለም አቀፍ አውሮፕላን ማረፊያ ስደርስ ከምሽቱ አንድ ሰዓት ተኩል ሆኖ ነበር። ከመኪና እንደወረድኩ ሻንጣዎቼን አውርጄ ለእነርሱ በተዘጋጁ ጋሪዎች ላይ አድርጌ እየገፋሁ ወደ ውስጥ በፍጥነት ገሰገስኩ። ከዚህ በፊት ዓለም አቀፍ በረራ አድርጌ የማላውቅ እስከሚመስል ድረስ ከነበርኩበት የመቸኮልና ግራ መጋባት ስሜት ውስጥ የመለሰኝ አንተኮ አንተን ነው! አትሰማም እንዴ? ትኬትን አሳይ እኮ ነው ምልህ! የሚለውን ቁጣን ያዘለ የአንድ ሴኩሪቲ ንግግር ነበር። ከሐሳቤ በፍጥነት ተመልሼና ደንገጥም ብዬ ይቅርታ ጠይቄ ትኬቱን ከፓስፖርቴ ጋር በአንድነት ሰጠሁት። እያደመጥክ አትሄድም እንዴ? ምን ሆነሃል አለኝ። በማፈር ስሜት ውስጥ ሆኜ ይቅርታ አስጠይቀው ትኬቱን በፓስፖርቴ ውስጥ አድርጎ ፊት ፊቴን አተኩሮ እያየ መለሰልኝ። ምን ሆኜ ነበር እያልኩና ራሴን እየወቀስኩ ስገባ ነበር። ቦሌ ድረስ ያደረሰኝ ተክሌን እንኳን ሳልሰናበተው እንደገባሁ ያስታወስኩት ከሐሳቤ ራሴን እንደምንም አረጋግቼ የበር ላይ ፍተሻውን አልፌ ወደ ውስጥ በመዝለቅ ካሉት የመንገደኞች ማስተናገጃ ዴስኮች ወደ አንዱ ወረፋይን ጠብቄ ጠጋ ጠጋልኩ። ጤና ይስጥልኝ፣ ወዴት ነው የሚሄዱት? አለችኝ ወጣቷ የአየር መንገድ ሰራተኛ። ወደ ዋሽንግተን ነው አልኩና ፓስፖርቴን፣ ትኬቱን ሰጠኋት። ቪዛና ትኬቱን ከመረመረች በኋላ የኮምፒውተሩን ቁልፍ እየነካካች የት ነው የሚያርፉት? አለችኝ። ለጊዜው ማረፊያዬን አላወቅኩትም፣ እዛው ስደርስ ሆቴል ፈልጌ ነው የማርፈው አልኩኝ። ከጉዞ በፊት ማረፊያዎትን ካላወቁ ሲስተሙ መሳፈሪያ ቅጽ ወይም ቦርዲንግ ባስ ፓስ ለማውጣት አይችልም አለችኝ። እንዴ ታዲያ ያላዘጋጀሁትን አሁን ባለቀ ሰዓት ምን አደርጋለሁ? አልኳት። አዝናለሁ ምናልባት ዘመድ ወይም ጓደኛ ዋሽንግተን ካለሁት ስልክ ደውለው አድራሻ መቀበል ይሻላል አለችኝ። እረ እኔ የማውቀው ማንም የለኝም፣ ስም ባስታውስም ስልክ የለኝም። ባውቅስ ድንገት ደውዬ ልመጣ ነው የቤትን አድራሻ ስጠኝ ብል ምን ይባላል አልኩኝ በሀሳቤ እዛው እንደ ቆምኩ። በሀሳብ መንጎዴን አይታ ይቅርታ፣ ሌላ መንገደኛ ማስተናገድ ስላለብኝ ቦታውን ቢለቁልኝ አለችኝ በታላቅ ትህትና። እሻልኩና ቀልጠፍ ብዬ ወደ ኋላ አፈገፈግኩ። ወዲያው አንድ ዘዴ መጣልኝ። በእጅ ያለው ሞባይል ሽቦ አልባ ወይም መደበኛ ስልክ ባለበት አካባቢ ኢንተርኔት ማየት ያስችላል። ወዲያው ዋሽንግተን ሆቴል የሚል ጻፍኩና ጉግል እንዲፈልግ ገፋሁት። ወዲያው በርካታ ሆቴል እስከ አድራሻቸው ይዞ ብቅ አለ። አንዱን መረጥኩና ካውንተሩ ጠጋ ብዬ አንዱን አድራሻ ነገርኩ። የኮምፒውተሩን ቁልፍ ስታንቋቋ ቆየችና ሻንጣውን እዛ ጋር ያድርጉት አለችኝ። እኔም እንደ ዘንዶ እየተሳበ ከሚሄድ ሸራ መሰል ንጣፍ ላይ አስቀመጥኩ። መልካም በረራ ብላ የመሳፈሪያውን ቅጽ ከጉዞ ሰነዶቼ ጋር መለሰችልኝ። የእጅ ሻንጣዬን ይዤ በረራ ወደምጠባበቅበት ውስጠኛው ክፍል እያመራሁ አሁን ኢንተርኔት ባይኖር እውነት ሊያስቀሩኝ ነበር አልኩ በራሴ እንዳው ይህ ኮምፒውተር የሚባል የፍጥረቱን ያህል እጅግ ቀሽም ነው አልኩ አሁንም ለራሴ ነገሩ ኮምፒውተሩ ምን አደረገ እንዲህ እንዲሰራ ወይም እንዳይሰራ ያደረጉት ኮምፒውተር ፕሮግራመሮቹ ናቸው በቃ ይህ የሰለጠነው ዓለም ከቴክኖሎጂው ጋር ከና አሰራር ድክመቱ እኛም ጋር ሰተት ብሎ ገባ ማለት ነው። የህሊና ውስጥ ጥያቄ ነበር። በምዕራቡ ዓለም ቴክኖሎጂውና የሰለጠነ አሰራሩ እንዳለ ሆኖ እንዲህ አይነት የሰብአዊነትና እሴቶችን ማስፋቱ ግን ከባድ ዋጋ እያስከፈላቸው ነው። አሁን በዚህ ፕሮግራም መሰረት ኮምፒውተሩ ሰዎቹን የሚያውቃቸው እንደ ቁጥር ነው። የሚጠይቀውን ስሰጠው ይፈቅድልኛል፣ ካጣም ይከለክለኛል። አለቀ። በቃ ሰው ቢሆን ወይም ሰብአዊ እሴቶችን ባያጠፋ ኑሮ ሆቴል ቀድሜ ያለመያዜ ብቻ መንገዴን ሊከለክለኝ አይችልም ነበር። እርሷስ እንዴት ደውለህ ጠይቅ ትለኛለች። የእጅ ሻንጣዬን እየጎተትኩ አመስግና ከሸኘችኝ አስተናጋጅ ጋር በሐሳቤ ሙግት ገጠምኩኝ። ለምን በሌላ መንገድ አድራሻውን ለመሙላትና ለመርዳት አላሰበችም? በቃ ሰውም እንደ ኮምፒውተር ሰብአዊነቱን ሊተው ነው ማለት ነው። ምዕራቡ ዓለም የተጎዳው አንዱ በዚህ ነው። አሸባሪዎች ሳይቀር የኮምፒውተር ፕሮግራሞቻቸውን ውሱንነት ስለሚያውቁ ልክ እኔ እንዳደረግኩት ከበይነ መረብ አሰው ኮምፒውተሩ የሚጠይቃቸውን ሰጥተው አልፈው የሚፈልጉትን አደጋ ለማድረስ የሚችሉት የዘመናዊና ቴክኖሎጂ አገዝ ስራዎች ሰብአዊ ሴት ማጥፋታቸውን እንደ በጎ አጋጣሚ በመጠቀማቸው ነው። ታዲያ ይህ አሰራር እንዳለ እኛ ጋር እየተገለበጠ መምጣት ውስጥ ምን አደጋ ይኖረው ይሆን? ከቀጥታ አደጋቸው ደግሞ ሰውን ራሱ ሰብአዊ እሴቱን እያጠፉ መሄዳቸው የበለጠ እያሳሰበኝ፣ ቀሽምነቱን ከኮምፒውተሩ ወደ ሰዎች አስተላለፈ ማለት ነው። አስተላለፌ ወደ ውስጥ ገባው። የውስጠኛውን ፍተሻ አልፌ ወደ መቆያ ኮሪደሩ እንደደረስኩ የመሳፈሪያ ጊዜያችን ደርሶ ስለነበር ግቡ፣ ተባል ጉዞ የተጀመረው በሰዓቱ ነበር። የኢትዮጵያ አየር መንገድ ቦይንግ 767 አውሮፕላን አኮብኩቦ ሲነሳ ምንም መንገጫቀጭ ሳያሰማ እንደ ነብር ብድግ ብሎ እንደ ንስር መሰስ አለ። ከዚያም ከፍታውን በፍጥነት እየጨመረ የግራ ክንፉን ወደ ታች፣ የቀኝ ክንፉን ወደ ላይ አሰይፎ ተንደርድሮ ከተነሳበት ሰሜን ምስራቅ አቅጣጫን ቀስ በቀስ ወደ ግራ ዘወርር በማለት አንዳች የደስ ደስ ስሜት እየለገሰ ደመናውን እየሰነጠቀ የሰሜን አቅጣጫን ይዞ ወደ ባህር ዳር፣ ከዚያም በካርቱም አድርጎ ወደ ሮም ይከንፍ ጀመረ። ወደ ተለያዩ ሀገሮች በብዙ አየር መንገዶች ተጉዣለሁ። በኢትዮጵያ አየር መንገድ ስጓዝ ግን የሆነ ደስታና ክብር ይሰማኛል። በተለይም የአብራሪዎቹ ብቃት ምንም እንኳ እንደ እኔ ያለ ለአውሮፕላን በረራ ግምገማ ማይም የሆነ ሰው አስተያየት ሊሰጥ የሚችለው ሲያርፍና ሲነሳ ለተሳፋሪዎቹ ከሚሰጠው ምቾትና ድምፅ ያላለፈ ቢሆንም እርሱ ራሱ በአብራሪዎቹ ብቃት ላይ ከፍተኛ መተማመን ስለሚፈጥርብኝ ሁልጊዜም ደስታና ክብር ይሰማኛል። አንዳንዱ እኮ ሲያስነሳው መንጭቆና አፍገግሞ ስለሆነ ከተነሳበት በኋላ ተጋጅቶና ነጥሮ እንደሚመለስ ኳስ ከፍ ዝቅ ሲያደርገው በአየር ላይ ሳይሆን በኮረንኮች መንገድ ላይ የሚነዳ አሮጌ መኪና ያስመስለዋል። ሲያሳርፈው ደግሞ የጣለው ሁሉ ይመስላል። በኢትዮጵያ አየር መንገድ አብራሪዎች ግን እንዲህ ያለ ነገር አጋጥሞኝ ስለማያውቅ ሁሌም ደስታ ይሰማኛል። አንዳንድ ጊዜማ በሌላው ሙያና ስራ ያጣነውን ሙያን በብቃት መፈጸም እነርሱ ያካካሱልኝ ሁሉ ይመስለኛል። በተለይ ከሰለጠነው ዓለም ጋር ተናበውና በዚያው መጠን የሚያሳስቡና የሚሰሩ የሚያስቡና የሚሰሩ የተለያዩ ባለሙያዎች በግለሰብ ደረጃ ቢኖሩም በተቋም ደረጃ ሰራተኛውን ሁሉ በዚህ አግባብ የሚቀርጽና ሀገራዊ መልክ ያለው ሲታይና ሊታይና አርአያ ሊሆን የሚችል ተቋም የሌለንና የእኛ ሀገር አሰራር ሊሻሻል እንደማይችል ለሚከራከሩኝ አንዳንድ ምዕራባውያን ጓደኞቼ ሁልጊዜም ማሳያዬ ይሄው አንድ ለእናቱ የኢትዮጵያ አየር መንገድ ነው። ውስጣዊ አሰራሩን ቀርበን ለማየት እድል ባይኖረንም አየር መንገዳችን እንደ ምሳሌ ሲነሳ ግን ብዙዎቹ ከክርክራቸው ጋብ ስለሚሉ ያስደስተኛል። ረጅም የአውሮፕላን ጉዞ ሳደርግ በተቻለኝ መጠን ዘና ለማለት ሞክራለሁ። እንደ እውነቱ ከሆነ በጣም ዘና የምልበት አጋጣሚ ቢኖር የአውሮፕላን ጉዞ ላይ ነው። ፊልም አያለው መጠጥ እጠጣለው ምናልባትም ዘና ብዬ ሰው በተሰበሰበበት ቦታ አልኮል መጠጥ የምጠጣበት ቦታ ቢኖር በአውሮፕላን ጉዞ ላይ ነው። የአሁኑ ጉዞ ግን ሐሳብ በማውጣትና በማውረድ እንቆቅልሽ ለመፍታት በመታገል የተሞላ ስለሆነ ጉዳይ እንደ ሁል ጊዜ አስደሳች አልሆነልኝም። የምግብና የመጠጥ ፍላጎቴም ጭምር የተዘጋ ነበር። ፊልም ለማየት መጽሐፍ ለማንበብ ብሞክርም አሰልች የሆነብኝ ከግራ ጎን በኩል የተቀመጠች ኢትዮጵያዊት ወጣት ዲቪ ደርሷት ለኑሮ ወደ አሜሪካ የምትጓዝ ስለነበረች ከእርሷ ጋር ለማውራት ሞከርኩ። የእርሷን የደስታ ስሜት የህልም እንጀራና ተስፋ ሳዳምጥ ደግሞ አቤት ሰው መሆን ያለው ፈተና አልኩ። ሰው እንጀራ፣ ፍትሕ ወይም ሰላም ፍለጋ ሀገሩን ጥሎ ሲሰደድ ቢሰደድ አያስገርምም። ነገር ግን ሰው እንዴት የትውልድ ሀገሩን ጥሎ ሲሰደድ ያን ያክል ይፈነድቃል? ብቻ እድለኛ መሆኗን እየሰበከችልኝ በደስታ ስትቃዥ ከእርሷም ጋር ለመነጋገር ያደረግኩት ሙከራ ጭራሽ ያቅለሸልሸኝ ጀመር። በሐሳብ እየነጉርኩ በምናብ ዓለም ውስጥ ከገባሁበት ክርክርና ውይይት ወጥቼ፣ ከመጽሐፍ ንባብና ከፊልም ተለይቼ ምናልባት የተሻለ ይሆናል ብዬ ኩነኔ ከተቀመጠችው ከጎኔ ከተቀመጠችው እህቴ ጋር የጀመርኩትን ውይይት እንዲህ ሲያስጠላኝ፣ መንገዴን የበለጠ አሰልቺ ያደረገው ልረሳው የምፈልገው በውስጥ ያዘልኩትና ገና ኤርፖርት ስደርስ ጀምሮ በሐሳብ ባህር ያሰጠመኝ ሐሳብ እንደናፈቁት ወዳጅ ፊት ፊቴ እየመጣ ድቅን ይል ጀመር። እንዲሁ ከራሴ ጋር ስታገል ከአዲስ አበባ ከተነሳን የአምስት ሰዓታት ጉዞ በኋላ አውሮፕላኑ ሮም ሊዮናርዶ ዳቪንቺ አውሮፕላን ጣቢያ አረፈና ትንሽ መለስ አደረገኝ። ከ45 ደቂቃ ቆይታ በኋላም ጉዟችንን ወደ ዋሽንግተን ዲሲ አደረግን። ከሮም ከተነሳን ከስምንት ሰዓታት በረራ በኋላ አትላንቲክን አቋርጠን ዋሽንግተን ዲሲን ዳላስ ኢንተርናሽናል ኤርፖርት ደረስን። በሀገሩ ሰዓት አቆጣጠር ከጠዋቱ ስምንት ሰዓት ተኩል ነበር። ግዙፉ አውሮፕላን መሬት ላይ ሳይሆን ውሃ ላይ እንዳረፈ ሁሉ ሳይንገጫገጭ አስፋልቱ ላይ ተንደርድሮ ቆመ። ተሳፋሪው እንደተማከረ ሁሉ አንድ ላይ አጨበጨበ። ከአውሮፕላኑ ስንወርድ በሐሳብ ሲወጣ ሲወርድ የደከመ ሰውነቴ ከውስጤ በተደበቀው ጉጉት አጠንክሬ ቦጣም ፓስፖርትና ቪዛ ለማሳየት ረጅም ሰልፍ ጠበቅን። ወረፋዬ ደርሶ ወደ ካውንተሩ ጠጋ ብዬ ፓስፖርቴን ሰጠው ነጭ ወጣት ነው ለምን ጉዳይ ነው የመጣኸው አለኝ ራሴን እንደ ገነት በር ጠባቂ የቆጠረ መሰለኝ ራሱን እንደ በር እንደ ገነት በር ጠባቂ የቆጠረ መሰለኝ ለንግድ ሥራ አልኩት ምን አይነት ንግድ አለኝ የአበባ ንግድ አልኩት አዎ ወደ ኒው ኦሬሊያንስ ነዋ የምትሄድ አለኝ አዎን አልኩና ገርሞኝ እንዴት አወቅ ካልኩት ፈገግ ብሎ መረጃው አለኝ ለምን እንደመጣህም አውቅ ነበር አለ የዓለምን መረጃ ከትንሽ እስከ ትልቁ እየቃረማችሁ መቼም መከራ ሳያመጣባችሁ አይቀርም አልኩ በልቤ አሻራዬን ከወሰደና ፎቶግራፍ ካነሳኝ በኋላ መልካም ቀን ይሁንልህ ብሎ ፓስፖርቴን መለሰልኝ የጉዞዬ መዳረሻ ግን ገና ነው በዋሽንግተን አድርጎ ወደ ሉዚያና ግዛት መሻገር ነውና አሜሪካዊው የደህንነት ባለሙያ እንዳለው ጉዞዬ ከጓደኞቼ ጋር የኢትዮጵያን የአበባ አትክልትና ፍራፍሬ ምርት በኒው ኦርሊያንስ ወይም ሉዚያና ላይ በሚካሄደው ዓለም አቀፍ ኤግዚቢሽን በማቅረብ ለዓለም ማስተዋወቅና ገበያ ማፈላለግ ነበር። እኔ ግን ተጨማሪ ትልቅ የጉዞ አጀንዳ አላማም ነበረኝ። በፍጥነት ተራምጄ ሻንጣይን ከመረከቢያው ላይ አነሳሁና ወደ መንገደኞች መረጃ መቀበያ ዴስክ አመራው። ሆቴል መያዝ ከዚያም በፍጥነት ስልክ መደወል አለብኝ አልኩ ለራሴ። ከብዙ መረጃ ዴስኮች ወደ አንዱ ጠጋ አልኩና በግምት ወደ ሰባ ዓመት የሚሆናቸው ወንድና ሴት አዛውንት አገኘው። ምን ልርዳውት ጌታዬ አሉኝ ሴታዋ አዛውንት በሰለጠነ የመስተንግዶ ትህትና። ለአንድ ቀን ማረፊያ ሆቴል ነበር የምፈልገው አልኩኝ በስነ ስርዓታቸው ውስጤ እየተገረመ እዚህ ኤርፖርት አካባቢ ነው ወይስ ዋሽንግተን ዲሲ መሃል ከተማ አሉኝ። ነገ ተጓዥ ስለሆንኩኝ እዚሁ አካባቢ ቢሆን ደስ ይለኛል አልኩ። አሁን በእርግጥም አሁን የሚያስፈልግህ እንቅልፍና እረፍት ነው አሉኝ። ከዚያም ሆቴሎችን ከኮምፒውተራቸው ላይ አዩና አንድ ሆቴል አለ። ዋጋው መቶ ዶላር ሲሆን እዚሁ መጥተው ሊወስዱህ ይችላሉ። ዋጋው ይስማማህ ይሆን አሉኝ? አልኩኝ። ፌር ኢነፍ አልኩኝ፣ መስማማቴን ለመግለጽ። አሮጊቷ ሴት ሙሉ ፈገግታ አሳይተውኝ ሲያበቁ በስድስተኛው በር ትወጣና ሁለተኛው መንገድ ላይ 24 ከሚለው ፌርማታ ላይ ሂድና ቁም፣ በአስር ደቂቃ ውስጥ መኪና ይልካሉ። መኪናው ይህ ነው አሉና የሆቴሉን አድራሻና የመኪናውን ፎቶግራፍ የያዘ ወረቀት ሰጡኝ። አመስግኜ በፍጥነት ወደ ተባለው ቦታ መራው ልክ በቶምክ ልክ በቆምኩ በአስራ ሁለት ደቂቃ መኪናው ከተፋለ። አሁን አሜሪካ አይስራ መከበር አልኩና በልቤ ወደ ሆቴሉ ደርሼ የመግቢያ ፌርማታ ከሞላሁ የመግቢያ ፎርማሊቲ ከሞላሁ በኋላ ወደ ክፍሌ ከሩጫ ባላነሰ እርምጃ ተጓዝኩኝ። በቃ የምጣደፍለት ነገር ቢኖር በፍጥነት ለአንድ ሰው ስልክ መደወል ነበር አይኖሩ ይሆን ለመገናኘት አይፈቅዱ ይሆን እላለሁኝ ሻንጣዬን ወርውሬ ስልኩን አነሳሁኝ ሃሎ የሚል የአሜሪካዊ ወንድ ድምፅ ሰማሁ እንደምን አደራችሁ ፕሮፌሰር ዴቪድ ራምስፌልድን ማነጋገር ችል ይሆን አልኩኝ ዴቪድ ነኝ አለኝ ጤና ይስጥልኝ ፕሮፌሰር አልኩና ስሜንና ከኢትዮጵያ መምጣቴን ተናገርኩ አሃ እንኳን ደህና መጣህ፣ ስልክህን እየተጠባበቅኩ ነበር፣ አሉና እንደምትመጣና እኔን ማግኘት እንደምትፈልግ ዶክተር ሻሮን ነግራኝ ነበር አሉኝ። የዶክተር ሻሮንን ስም ስሰማ ደስታና በራስ መተማመን አደረብኝ። ዶክተር ሻሮን ሎማን የ58 ዓመት አሜሪካዊ ሳይንቲስት ስትሆን እጅግ ብዙ የምርምር ስራ የሰራች ታዋቂ የብዙ ሕይወት ባለሙያ ናት። በወቅቱ የካሊፎርኒያ የሳይንስ አካዳሚ ዋና ዳይሬክተር ሆና ትሰራ ነበር። እኔ ጋር ከተዋወቅን ከሰባት ዓመት በላይ ሲሆነን ሰፊ የምርምር ስራዎች በጋራ እንሰራለን። በምዕራቡ ዓለም የምንፈልገው ጉዳይ ካለኝ ዶክተር ሻሩን ለእኔ የበሩ መክፈቻ ቁልፍ ናት። ቀደም ብዬ ማወቅ የምንፈልገው ጥብቅ ጉዳይ እንዳለኝና አሜሪካ ውስጥ ሊረዳኝ የሚችል ሰው እንዳለ ላማክራት በተለመደው አነጋገሯ ማግኘት የምችል ከሆነ እስኪ ልሞክር ብላይ ነበር። በዚህ መሰረት ነው የፕሮፌሰር ዴቪድ ራምስፊልድን በስልክ አድራሻ ያገኘሁት። ፕሮፌሰሩ ስለ ጉዞዬ ከጠየቁኝ በኋላ ታዲያ ምን ልርዳህ አሉኝ። በደፈናው አንድ የምርምር ስራ እየሰራሁ እንደሆነና የእርሳቸውን ድጋፍ የሚጠይቅ ጉዳይ ስላጋጠመኝ በአካል ላገኛቸውና ላወያያቸው እንደምፈልግ ነገርኳቸው። ዩ ዌልከም ትችላለህ አሉኝና የት ነው ያረፍከው ምን ያህል ቀንስ ትቆያለህ አሉኝ በበነጋው ወደ ሉዚያና እንደምሄድ ከዛም ስድስት ቀን እንደምቆይና እሁድ እንደምመለስ እርሳቸውን ግን ሰኞ ማግኘት እንደምፈልግ ነገርኳቸው ጥሩ ነው እሁድ እንደገባህ ያረፍክበትን ሆቴል ትነግረኝና ሰኞ ጠዋት መጥቼ ወደ ቤቴ ወስድሃለሁ አሉኝ እርሶ መምጣት የለቦትም አድራሻውን ከነገሩኝ በታክሲ መምጣት ትችላለሁ አልኩኝ በኢትዮጵያዊ ይሉኝታ ምንም አይደል እንግዳዬ እኮ ነሃሉኝ። ተሰነባብተን ስልኩን ዘጋሁ። እጅግ በጣም ደስታና እፎይታ ተሰማኝ። ወዲያው ጭልጥ ያለ እንቅልፍ ወሰደኝ። ክፍል ሁለት ይቀጥላል። አብራችሁን እንድትቆዩ በመጋበዝ የዛሬውን ክፍለ ንባባችን በዚህ እንፈጽማለን።